ቤተሰብ ማነው የደነገጠ እንደ እኔ እኔ አልጠበኩም። እግዚአብሔርም ፕራንክን ይመሰለኝ እውነት ይህ ነገር ይፈጠራል ብዬ አላሰብኩም። እውነት ለመናገር ቱ በጣም ያዘንኩ እውነት ነው የምላችሁ፣ ግን ኤሉ፣ ግን ሁሉ ያንቺ ጥፋት ነው ብዬ አስባለሁ። ትልቅ ስተትን የሰራችው በተለቀቀ በትላንትና ቪዲዮ በጣም ኤሉ ናት ጥፋተኛ ብዬ ነው የማስበው። እያ ብላይም ለመፍረድ ትንሽ ይከብዳል። ቤተሰብ ማለት ነው እና በጣም ነው ያዘንኩ። እውነት ለመናገር አላቅም ብቻ። ሰላም ሰላም፣ ጤና ይስጥልኝ ውድና እየተከበራችሁ የቻናሌ ቤተሰቦቼ እንዴት ናችሁ? ልኝ ዳና ናችሁ? የኔ ዳናኒ እግዚአብሔር መስጌ ብያለሁ የኔ ውድ ቤተሰቦቼ። ቪዲዮዬን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ ለማለት ፈልጋለሁ የኔ ውዶች። ማለት ነው እንግዲህ ዛሬ በኤሉዬ ቤት ቪዲዮ ተለቋል። እውነት ለመናገር እኔ በጣም ነው ያዘንኩ ማለት ነው፣ እና ምን ማለት እንዳለብኝ አላቅም። ኤሉ ግን በራስሽ እጅ ነው ይህ ሁሉ ክብር እያጣሹ ማለት ነው። እውነት ለመናገር አላቅም ብቻ ምን ማለት እንዳለብኝ ማለት ነው ቤተሰብ፣ ደንግጫለሁ። እግዚአብሔርን ያልጠበቅኩም ያ ደግሞ የድሮ ፍቅረኛ ያመጣል ብዬ አላሰብኩ እኔ ፕራንክን የመሰለኝ እውነት ለመናገር ማለት ነው። ሁላችሁም እንደዛ ነበር ያሰብነ፣ ኤሉ እና ልዑል ያብን ለመፈተን ነው ብዬን ያሰብኩ። ሲያስብ ደግሞ ኤሉ የሳመችው አንገቱ ላይ አለ። ኤሉ ግን ደግሞ እኔ አልሰምኩም። ድሮም ነበር እንዴት ድሮ ይኖራል? እንዴ አያን እኮ አንገቱ ላይ በሳመች እኮ ቅርጹ ወጥቶ ቁጭን ያለው ማለት ነው። ኤሉ ደግሞ መዋሸት አትችሉም፣ እውነን ለመናገር ያቡም ደግሞ ለምንድነው ቶሎ ብሎ ፍቅረኛን የጣራ? እኔ ግራ ተጋባው ቤተሰብ ማለት ነው። እና ኤሉ ግን በራስ እጅሽ ሁሉ ያጠፋሹ ማለት ነው። እና ለአንቺ ብሎ ከአዲስ አበባ እስከ አርባ ምንጭ ሂዶ አንቺ ክብር ሳሰጪ ከሱ ጋር እንግዲህ ልዑል ጎደኛ የኑ ወንድሜ ነው ስትይ ነበር። ከሱ ጋር ያሉን የነገር ባሰሪ ሁሉ አይፈጠርም ነበረ። ግን ድሮ ልዑል አንቺና ያብ ለማጣላት ነው ዛሬ ላይ ግን ተሳካላት ማለት ነው። እውነን ለመናገር ሄሉና ያብ ስለጠጣሉ በጣም ደስ ብሏል። ወይም ሄሉን ፈልጎ ይሁ ከሄሉ ምን እንደፈለገ አናቅም፣ ወይስ ከያብኖ ቅም ያለ አላቅም። ልዑል ተብዮ ማለት ነው። ይሄ ሁሉ የእሱ ስራ ነው ብዬ ነው ማስበው። ሄሉና ሄሉና ያብን ያለያየ ልዑል ነው በቃ። ዛሬ ግን ተመችቷል፣ ሁለቱ ስለጠጣሉ ተደስተዋል። ሄሉ ለራሱ ፈልጎ ነው ብዬ ነው ማስበ። እንደተረደው ማለት ነው፣ ቪዲዮ እንደአየው ቤተሰብ ማለት ነው። እና ብቻ በጣም ነው የሚያናድደው ሄሉ ግን በራስ እጅ ነው ሄደሽ ያበላሸሽው ማለት ነው። እና እስከ ቤተሰቦችሽ ድረስ ሄዶ ቤተሰቦችሽን ጠይቆ ቤተሰቦች አስታርቆ ሻንቺ ሌላ ድርጊት ስትሰሪ ይደብራል። እነ ለመናገር እኔ ያብለ አልፈርዱም አልፈርዱም ያ ብጥፋት የለበትም ብዬ ነው ማስቦ እንደራሴ ማለት ነው። እና እስቲ እናንተ በያ ቦታ ሆናችሁ ነገሩ ስታስቡ በጣም ነው የሚያናድደው። እናንት የምትወዱት ሰው ከሌላ ሰው ጋር እንደዚህ ሆና ስትገኝ እናንት ምን ይሰማችኋል? እስኪ ያብ ምንም ጥፋት የለበትም። ኤሉናት ጥፋተኛ እሷ ይሄ ነገር ባታደርግ ዛሬ በጥሩ ቪዲዮ ነበር ያብና ኤሉ አንድ ላይ የሚመጡ ማለት ነው እና ይሄ ሁሉ እያጣለሁ ልቁን ነው ተሳካላት። ዛሬ ደስ ብሏል በእርግጥ ኤሉና እሱን ስላጣለሁ ደስ ብሏል። ምንም እኳ አይጠቀምበትም፣ ግን ይደብራል። እውነት ለመናገር ለዛ እኮ ነው እኔ ሶስተኛ ሰው አስፈልጉም በማላቸው ወይም ብሎ ለዛ ነው እውነት ለመናገር ማለት ነው። እና በጣም ነው የሚያናድደው የዛሬ ቪዲዮ እውነቴ ነው ምላቸው። እኔ እንጃ ሄሉ ቫይራስ እጅ ምን የመሰል ምርጥ አፍቃሪ ሲታጭ አይደብርም፣ አይደብርም ያብም ደግሞ ፈጠነ። እች ልጅ ከህይወት አስ ወታልናለች። ተመልሰ ወደ እኔ ህይወት አትመጣም። ለምን አለ ለምን ጠራ እሱም በንዴት ይህን ነገር ያደረገ ይመስለኛል። ቤተሰብ ማለት ነው እና ለአንቺ የሰጠውን ክብር ለእሷ ብሰጣት አይቆጨኝም ነበረ። እኔ ጥፋተኛ ነኝ ለአንቺ ክብር መስጠት። እንኳን ለራስሽ ክብር ባይኖርሽ ለቤተሰቦች ክብር አይኖርሽም አላት። በጣም ይሄ ራሱ መዋረድ እኮ ነው ይሄ ንግግሩ ራሱ። በጣም ለአንቺ ክብር አለመስጠቴ ተሰጥቻለሁ አላት ለእሉ ማለት ነው እና ለራስሽ ክብር አልሰጣሽም። እንኳን ለራስሽ ክብር ባሰጭ ለቤተሰቦች ክብር ለምን አሰጭ አላት። ይሄ ራሱ ያሳፍራል። የምሬ ነው ምላቸው እና አላቅም። ሉ ግን ለምንድ ነው በእራስሽን እጅሽን ነገሩ የምታበላሽ ማስፈልጉን ሰዎች በህይወትሽ ማስወጣት ነው። ይሄ ኮ ወንድሜ ነው ስትይ ነበረ እስከቤት ስታሰኝ ስታስተኝ ነበረ። ሉ ማለት ነው እና እውነት ይሄ ልጅ ለአንቺ ስሜት ባይኖርሽን ይሄ ሁሉ ማለጣጠፍ ለምን አስፈለገ? እውነት ለመናገር ያን አድዳል። እኔ በጣም ነው የተናደርኩ። ግን እኔ ያብ ጥፋት ምንም የለበትም ብዬ ነው ማስበው። ምክንያቱ የድሮ ፍቅረኛ ነው ግን ለምን አመጣው? እኔ እዚህ ጋር ቅር ብሎኛል። ለምን ቶሎ አመጣው? ነገሩን ቆም ብሎ አስቦ ወደ አዲስ አበባ ሲመለስ ብትመጣ ምንም ችግር የለውም። እሱም ይኸው አርባ ምንጭ ነው፣ አልተመለሱ ወደ አዲስ አበባ። ሁሉም ንዛ ናቸው። ግን ይደብራ ኤሉ፣ ያደረግሽው ድርጊትሽ በጣም ይደብራ። አንቺ ግን አልሳምሽም፣ ምንም ነገር አላደረግንም። ምንድን ነው ምንድን ነው? ከላይ ምንም ነገር አላደረጋችሁ፣ ይሄ ሁሉ አንገቱ ማንሳምሽ ይደብራል እውነት ለመናገር እንኳን አንቺን ብትዋሽ፣ የኛ እኮ ቪዲዮና አይተናል በደንብ ማለት ነው። እና አላቅም እግዚአብሔርን በጣም ነው ያዘንኩ ማለት ነው። በጣም ነው ያዘንኩ ኤሉ፣ በራስ ሽእጅ ምን የመሰለ ልጅ አጥታሻል። እውነት ለመናገር እንንጃ ወንድ ልጅ አንድ ልቤ ልብ ከተሰበረ ይመለሳል ብዬ አላስብም። አላቅም የምሬ ነው ምላችሁ። አንዳንዴ ለትዳር የሚፈልገን ወንድ እኛ በራሳቸው የኛ ሴቶች ማለት ነው በራሳቸው ሂደን ነገሮችን እናበላሻለን። ለምን እንደሆነ አላውቅም። ኤሎ ግን ይሄ ነው ማስፈልጉ ሰዎች ከህይወት ሻአት ውጭ አንጂ በዛ ሰዓት ወንድሜ ነው፣ እንደዚህ ነው። ሲቸገር ጊዜ ሲጎዳ ጊዜ ከጎኔ ነበረ በብዙ ነገር የዳርዳኝ ልጅ ነው፣ ወንድሜ ነው ምናምን ስትይ ነበረ፣ እስከ ቤት ድረስ ስታሰኝ ነበረ እና ሰው ይሄን ምን ይላል? እሺ፣ ለምን ይጠረጥሩ ይጠረጥራል እንዴ? እኔ ላይ ኮ ነው መጥፎ ነገር በጀርባ በኩል እያደረገችብኝ ነው ያለችው። ለምንድን ነው እኔ ጊዜን ከሷ ጋር ማቃጥል ነው ብሎን፣ ድሮ ፍቅረኛ ጠርጥቶ እንግዲህ እስከ አርባ ምንጭ መታለች እና ብቻ፣ በጣም ያዘንኩ፣ በጣም ደንግጫለሁ። አላቅም። እስኪ በኮሜንት ወላችሁም ሀሳብ አስተያየታችሁን ጻፉ። ማየት ፈልጋለሁ ማለት ነው እና አላቅም። ብቻ ለእግዚአብሔር እንግዲህ ያስታርቃቸው አላቅም። ብቻ መጨረሻው ምን እንደሚፈጠር አላቅም። ሄሉ በጣም ትልቅ ጥፋት አጥፍተሻለ አንቺ ብሎ ስንት ዋጋ ከፍሎ እስከ ቤተሰቦች ድረስ ሂዶ ቤተሰቦችሽን እግር ስሙ ምን ብሎ አንቺ አሁን እሱን ይቅርታ ብትጠይቅ እሱ ምሰማ ልጅ አይምስለኝ። ሆነ ለመናገር እግር ስልወርጭ ቀሻል እሱ ግን ምንም በቃ መቀበል አልፈለግም ማለት አልፈለግሽ ምንም የራሴን እየውት ቀጥላለሁ አንቺም ቀጥ አላት ነው እውነቱን ለመናገር በጣም ያዘምቱ።